በቃ ወንድም ቤት ሲመጣ ቤት ሲመጣ ግን ያላሰቡትና ያልጠበቁት ነገር ነበር ያጋጠማቸው። ሰላም ሰላም፣ ቤተሰቦች እንዴት ናችሁልኝ? ያለው ፈጣሪ የተመሰገን ይሁን በያላችሁበት ሰላማችሁ ብዙ ትረፍርፍ ይበልልኝ። እኔ ቤት አዲስ ሲሆናቸው ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑበት ተናጠይቃችኋለሁ። ርብቃ ክፍል ሀያ ሶስት ተለቋል። ክፍል ሶስት ነ እንግዲህ የርብቃዬ ወንድም ቤት መጥተዋል። ቤት ሲመጣ ግን አዩና፣ የርብቃ ወንድም ከዚህ በፊት ይተዋወቃሉ። አብሮ አደግና ጓደኛ ማቾች ነበሩ ና ርብቃዬና አቤል ሲያዩ፣ እንግዲህ በድንገት ሲያያቸው በጣም ነበር ይደነገጡት። እንዴት ከዚህ በፊት ይተዋወቃላችሁ? እንዴት ነው እንደዚህ ልትባባሉ እንደዚህ ልትጠቃቀፉ እየቻላችሁት? ብሎ በድንጋጤ ነበር ሲጠይቋቸው የነበረው ማለት ነው ና አዎ፣ እንተዋወቃለን አብሮ አደግ ነበርን። በልጅነታችን አብር ነበር ያደግ ነው፣ ግን እኔ ወደ ሌላ ሀገር ሲሄድ ተራራቅ ብሎ ነበር የመለሰው አዩ ማለት ነው። እና እንግዲህ ስለ ርብቃዬ በተደጋጋሚ የርብቃ ወንድም ያወራለት ነበር እና ደካ ያቺ ነበረች ትንሽዬ ብላ ስታወራ የነበረችዋ እህት ርብቃናት ማለት ነው። ዞሮ ዛራ ይሄ ወንድም የሚስትሆና አማቴ ሆና ተገኝታለች ማለት ነው ብሎ ለርብቃ ወንድም ለቡሩኬ እየተናገረ ነበር እና ርብቃዬን በጣም ደስ ብሏት እሳ እነሱ በመተዋወቃቸው በዛ ላይ ደግሞ ርብቃዬ እርጉዝ መሆኗን ብሩክ አያውቅም ነበርና ወንድሜ አርግዣለሁ፣ በቅርቡ ሽማግሌ ልክልን፣ ከዛ ብላ እያወራች ነበርና በጣም ደስ ብሏቸዋል ማለት ነው። እቺ መት የምትባለዋ የሴጣን ቁራጭ ደግሞ ተመልሳ መታለች። አቤል እርጉዝ እንደሆነች አውቀዋለሁ ብላ አዙን ጠይቃት ነበረ አዎ አውቃለች ግን አቤት በጣም ደስ ብሎታል እንዴት አወቅሽ አንቺ ብላ ስጠይቀው ወንድሟ ቤት ድረስ መጥቶ ለወንድሟ እየተናገሩ ነበረ ስለዚህ ዘርማን ዘሮቿን ቤተሰብ ሰብስባ አምጥታለች ብላ እየተሳደበች ነበር እና እንደዛም ሆኖ ግን ዘርማን ዘሮቿን አይደለም ወንድሟን ብቻ ነው አምጥታ ያስተዋወቀችው እና እርጉዝ መሆኗን ደግሞ እንደተናገረች እንደዛ ነው የሰማሁት ብላ ነው እየዋሸች ነው። እሳ በዚህ በኩል ርብቃዬ በጣም የምታሳዘን ልጅ ስለሆነች ለርብቃ በጣም እያዘነች ነው እንጂ አርጉዝ መሆኗን ከዚህ በፊትም ታውቃለች። ለአቤር እንደተናገረችም ከሬች ምናምን ሰምታለች። ግን ረብቃ እንድትጎዳ ስለማትፈልግ እውነቱን እየነገረች አይደለም፣ ለሷ ማለት ነው። ገባችሁ ቤተሰቦች? ምክንያቱም ርብቃ መጥፎ ሰው ናት ብላ ነበር እዛ ቤት ስትገባ እየተነገረቻት። ግን አዙዬ ስትገባ ደግሞ ሌላ ታሪክ ነበር ያየችው። ምክንያቱም ርብቃ መጥፎ ሰው እንዳልሆነች ሁሉም ሰው እሷን ለመጉዳት ደፋ ቀና እያለ እንደሆነ ነው የምታውቀው እንጂ ሰውን ለመጉዳት ምንም እያረገች እንዳልሆነ እያየች ስለሆነ እሷን ለማገዝ፣ እሷን ያለ መጉዳት በጣም እየጣረች ነው። ግን መቴ ልጇን ማስወረድ አለብሽ፣ ያን የሰጡሽን መድኃኒት ጊዜው አሁን ነው መጠቀም ያለብሽ ስትላት ነበርና እና ገና ያልተወለደ ልጅ ልንገል ነው ይሄ ኃጢአት ነው ብላ እየነገረቻት ነበር። አዞ መቴ ግን ደሰባ ፍቃደኛ አይደለችም እንገላታለን እያለች ነበርና። ለማንኛውም ቤተሰቦች ይሄ ማለት ነው፣ ምን ልላችሁ ፈልጌ ነው፣ አንትን አዩ እንግዲህ እስከ ዛሬ ለፋበት የነበረው ርብቃዬ ሲያታልላት የነበረው ከአቤል ጋር ጠላት ሆኖ የገዛ ፍቅረኛውን አቤልን አፍቅራው ከሱ ጋር እንድትሆን ያስደረገው ወረቀት አሁን በእጁ ገብቷል ማለት ነው። ርብቃ ናት ደግሞ ወረቀቱን ወስዳ እየሰጠችው። መጀመሪያ ራሱ ወረቀቱን አይቶ መሳቢያ ፊት ለፊት ላይ ካረጋላት በኋላ የጅና ፈልጌና መሳቢያ ውስጥ አምጭልኝ ብሏታል። ርብቃ ስታወጣ ደግሞ ቪዲዮ አለ ካሜራ አርጓል ማለት ነው። መኝታ ቤታቸው ውስጥ ከመሳቢያ ውስጥ አውጥታ ላይ ህሰጥ የሚያሳይ ቪዲዮ ማለት ነው። ስለዚህ የሆነ ችግር ቢፈጠር ርብቃናት ያወጣችሁ ከዛ ውስጥ ወረቀቱ ይባላል። ከዛ ርብቃና ቤድ ይጣላሉ ማለት ነው። በደንብ ስራው ሰርቷል። አዩ። ለማንኛውም ቤተሰቦች፣ ቀጣዩ ክፍል ላይ ደግሞ አብረን የምናየው ሆናል። ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። የኔ ወርቆች፣ ተወዳችሁ ማለት ነው።